ጄኔራል ሰኣረ መኮንንና ብርጋዴር ጀኔራል ገዛኤ አበራን ማን ገደላቸው፣ ጥቃቱስ እንዴት ተፈጸመ የሚል ጥቅል ምርመራን ያካተተ መጽሐፍ አማዞን ለገበያ መዋሉ ተሰምቷል። ሰኔ 15 ቀን 2011 ዓ ም በጄኔራል ሰኣረ እና በብርጋዴር ጀኔራል ገዛኤ ላይ የተፈጸመውን ጥቃት አስመልክቶ በጥልቀት የሚዳስሰው ይህ የምርመራ መጽሐፍ የችሎቱን ሂደትና የፎረንሲክ ምርመራ ውጤትን ጨምሮ የአይን ምስክሮችን ቃል ያካተተ መጽሐፍ መሆኑ ታውቋል። መጽሐፉ ወንጀሉን ፈጽሟል ተብሎ በፍርድ ቤት የእድሜ ልክ እኑ ስራ ተተነበየበትን የአስራ አለቃ መሳፍንት ጥጋቡን ቃልም ይዟል። አስራ አለቃ መሳፍንት እኔ አልገደልኳቸውም፣ ጄኔራሎች የተገደሉት በግቢው አጥር ዘለው በገቡ የሰለጠኑ ተኳሾች ነው ሲል ተናግሯል። መጽሐፉ ውስጥ ከብርጋይ ጀኔራል አሳምነው ጽጌ ጋር የነበረ ግንኙነት ምን ይመስላል ተብሎ ተጠይቆም የተሰጠው ምላሽ በመጽሐፉ ተካቷል። ጀኔራሎቹ ተገደሉበት የተባለው ሽጉጥ ባለቤት ማን ነው? ለምን የጣት አሻራ ሳይገኝ ቀረ? በዕለቱ የጥበቃ ካሜራዎቹን ማን አጠፋቸው? የዕለቱ የጥበቃ ተረኛ ለምን ከጥርጣሬ ውጭ ሆነ? የሚሉ እስካሁንም ያልተሰሙ መረጃዎችን እንደሚዳስስ ሚዲያው ተመልክቷል። ብዙ አከራካሪ ጉዳዮችን በማስረጃ እየነቀሰ ፍንትው አድርጎ የሚያሳይ ነው የተባለለት ይህ የምርመራ ዘገባ በመጽሐፉ ሰንዶ ለአንባቢያን ለማድረስ ሁለት ዓመት ያህል እንደወሰደበትም ታውቀ። መጽሐፉን ለየት የሚያደርገው በአገራችን የምርመራ ጋዜጠኝነት ታሪክ ውስጥ ፈርቀዳጅ መሆኑን ነው የተባለለት ሲሆን፣ ጸሐፊው አሁን ላይም አገር ውስጥ የሚገኝ በመሆኑ ለደህንነቱ ሲባል ከጋዜጠኛው በሚል እርስም እንዲታተም ሆናል። መጽሐፉ አሁንም አማዞን ላይ እየተሸጠ ይገኛል። ቡታጅራ ምን ተፈጠረ? መስከረም 17 2018 ዓ ም ጀምሮ በቡታጅራ ከተማ ግጭት ተቀስቅሷል። የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ እንቦር ቀበሌ ይተዳደርበት የነበረው የስናኖ ሴራ የዞኑ አስፈጻሚዎች ስናኖ ሴራ የእንቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው በመወሰናቸውና ዛሬ በመስቃን ወረዳ ዋና ከተማ ቡታጅራ ሴራና አዳራሽ ላይ ዝግጅት በማዘጋጃቸው የተነሳ ሲሆን ይህም በተደጋጋሚ የመስቃን ወጣቶች ሽማግሌዎች፣ የልክ አይደለም ባህል ማጥፋት ተልእኮ ነው ብለው የመስቃን ወጣቶች መስከረም 17 2018 ዓ ም ጀምሮ በቡታጅራ ከተማም ወደ አደባባይ ወጥተው የተቃውሞ አመፅ ማስነሳታቸውን ምንጮች ለአዩ ዛሃበሻ ገልጿል። በከተማዋ ሆቴሎች፣ መኪኖች እና መገልገያ ንብረቶቻ ጉዳትም ደርሷል ብለዋል። በቀጣዩም አመፁ የቀጠለ ሲሆን በከተማዋ መደበኛ እንቅስቃሴ ተስተጓጉሏል፣ ብሏል። ችግሮች በሰላማዊ መንገድ መፍትሄ እንዲያገኙም ማድረግ ይልመል የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው ሲል መከላከያ ሰራዊት ተናገረ። ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን ብሏል መከላከያ ሰራዊት። መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው መልእክትም ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋጋት የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማም ገልጿል። የተመረቀውን 4 2017 ዓ ም የተመረቀውን የዳሴውን ግድብ በመጥቀስም የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል መከላከያ ሰራዊት በመሆኑም የቀይ ባህር ብሎም ያሰብ ወደብ ጥያቄን በየትኛውም መነፅር ትክክል እንዳልሆነ ቀላመድ መሞከር ከባንዳነት ውጭ አንዳች ውሃ የሚያነሳ አመክንዮ ሊኖሩ አይችልም ሲል መከላከያ ሚኒስትር መልዕክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴው ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸውም ይታወሳል። በሌላ ዜና ኤርትራ ለድርድር ዝግጁ ናት መባሏን አስተባበለች። ኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል በአንዳንድ የአገር ውስጥ ሚዲያዎች የተዘገበው መረጃ ውሸት ነው በማለትም ተናግሯል። ኤርትራ በራሷ የባህር በር ግዛት ሰማይ ላይ መሬት ላይ ዛሬ ብቻ ሳሆን በሚሊዮን ዓመታት ውስጥ የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽ ሰጥተዋል። የፋና ጋዜጠኛው ክርስትናና እስልምና ሃይማኖትን ተሳድበ የፋና ጋዜጠኛ ኡጋ ሳፉፋ የክርስትናና እስልምና እምነት ተከታዮች ላይ ያሳስተላለፈው መልእክት በኦሮሚያ ክልል ከፍተኛ ቅሬታና ተቃውሞ ፈጠረ። ጋዜጠኛ ኡጋሳፉፋ የተባለው የፋና ሚዲያ ኮርፖሬሽን ሰራተኛ በፌስቡክ ገጹ የመስቀል በዓልን አስታኮ በኦሮሚያ ያስተላለፈው መልእክት ከፍተኛ ቁጣና ተቃውሞ ቀስቅሶበታል። ጋዜጠኛው በፌስቡክ ገጹ አስተላለፈው መልእክትም እንዲህ የሚል ነበር እኛ የእስራኤልና ለአረብ አምላክ በማለት የክርስትና እና የእስልምና እምነት ተከታዮችን የዘለፈበት መንገድ አንድ ትልቅ የሀገሪቱ ሚዲያ ውስጥ ከሚሰራ ጋዜጠኛ የሚጠበቅ አመለካከት አይደለም። በዚህ አይነት ነውር ይዞ እንዴት በተቋሙ ሊሰራ ቻለ ያስባለ ተቃውሞ አስነስቷል። ከፍተኛ ተቃውሞ ሲገጥሞ የለቀቀውን ፖስትም አንስቶታል። ፋና የመስቀል ደመራ በዓል በሚከበርበት ዕለት በፌስቡክ ገጹ የለቀቀውን የረቻ ፖስተር ከደረሰበት ተቋም በኋላ አንስቶታል። በሰሜን እና ደቡብ ወሎ ዞኖች ግጭት ተባብሷል። ዶቼቬሌ ያነጋገራቸው የመካነ ሰላም ከተማ ነዋሪዎች በከተማዋ አለፈው ማክሰኞ ጀምሮ አንስቶ የነበረው ውጥረትም ቀጥሎ ውሏል መቀዛቀዝ ቢያሳይም በዙሪያ ባሉ የገጠር ከተሞችም ግጭቶች አሁንም ተባብሰዋል። በተያያዘ ዜና በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሎች ላይ መስከረም 17 ቀን 2018 ዓ ም የህዋት አርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ውጊያ ገጥመው አምሽተዋል። ውጊያው ከ11 ሰዓት ተኩል ጀምሮ ለአንድ ሰዓት ያህል በዲሽቃና በብሬን የታጀበ ከባድ የተኩስ ልውጥ ያካሄዱ ሲሆን ብዙ የሰራዊት አባላት ቆስለዋል። አንድ ፓትሮን መኪናም በቦምብ ተቃጠለ። የአርሚ 24 ውስጥ የምትገኘው ክፍለ ጦር አዛዥም ቆስላለች። አሁኑ ሰዓት ቁስለኞች በአላማጣ ከተማ፣ መሆኒ ከተማ ሆስፒታል ላይ እየታከሙ እንደሚገኙ የመረጃ ምንጮችም ጠቁመዋል።